ይገልጽልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ብሪጅ ሚዲያ ዛሬ በዲቦራ ፋውንዴሽን ተገኝተናል። እዚህ ለመገኘታችን ደግሞ ምክንያት የሆነን በየአመቱ የሚከበረውን የዳውን ሲንድረም ቀንን ምክንያት በማድረግ የዲቦራ ፋውንዴሽን ያዘጋጀው ፕሮግራም አለ። ይሄ ፕሮግራም እንግዲህ መጋቢት 14 ቀን በመስቀል አደባባይ በተለያዩ ሁነቶች ይከበራል። እዚህ ፋውንዴሽኑ የሚያስተምራቸው የሚያግዛቸው ልጆችም ከቤተሰቦቻቸው ጋር መስቀል አደባባይ ተገኝተው የተዘጋጀው ፕሮግራም ላይ ይካፈላሉ። ሲካፈሉም እንግዲህ የተለያዩ ስፖርታዊ ክንውኖችን የተለያዩ ጨዋታዎችን ያደርጋሉ። በዚህ እለት ሁላችንም ተገኝተን መስቀል አደባባይ ከነዚህ ልጆች ጋር ቀናችንን እንድናሳልፍ በሚዲያችን ስም መልእክት እናስተላልፋለን። ከዚህ ከዳውን ሲንድረም ቀኑ ኢቨንት ባለፈ ደግሞ አጠቃላይ የዲቦራ ፋውንዴሽን ምን አይነት ስራዎችን ምን አይነት ተግባሮችን እያከናወነ ይገኛል፣ በውስጡ ምን አይነት አገልግሎቶችን እየሰጠ ይገኛል የሚለውን ደግሞ በቆይታችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። እናመሰግናለን ጊዜሽን ስለሰጠሽን። እስቲ ራስሽን አስተዋውቂን፣ በዲቦራ ፋውንዴሽን ውስጥ ያለሽ የስራ ድርሻ ምንድን ነው? አመሰግናለሁ። ስሜ ዳግማዊት ዘውድ ይባላል። የቮኬሽናል ወይንም የሙያ ስልጠና ክፍል ኃላፊ ነኝ። የዲቦራ ፋውንዴሽን የሚያከናውናቸው ስራዎች ምንድን ናቸው? ዲቦራ ፋውንዴሽን ከተመሰረተ ኦልሞስት አምስት አመቱን ይዟል። እዚህ ደግሞ ዲቦራ አካዳሚ ስራ ከጀመረ ልጆችን ተቀብሎ ማስተማር ከጀመረ ወደ ሶስተኛ አመቱን ይዟል ማለት ነው። በአካዳሚዎችን የተለያዩ አይነት ስልጠና ምግባችን ወይም ትምህርቶችንም እንሰጣለን። ከኪንደር ጋርደን ወይም ከአጸደ ህጻናት ጀምሮ እስከ ቮኬሽናል የምንለው ዲፓርትመንት አለ። እስከዛ ድረስ ልጆችን ተቀብለን እናስተምራለን ማለት ነው። ኪንደር ጋርደን ላይ ወይም አጸደ ህጻናት ላይ ልጆች እድሜያቸው ለትምህርት የደረሰ ከአራት አመት እስከ ስድስት አመት ድረስ ያሉ ልጆችን እንቀበላለን። ከዛ ግሬድ ላይ ደግሞ ከሰባት አመት እስከ አስራ ሁለት አመት ያሉ ልጆችን እናስተምራለን። ከአስራ ሁለት አመት እስከ አስራ ሰባት አመት ያሉ ከዳውን ሲንድሮም ጋር የተወለዱ ልጆች ደግሞ ፈንክሽናል የሚባል ዲፓርትመንት አለ። እዛ ላይ ገብተው ይማራሉ ማለት ነው። እዚህ ፈንክሽናል ዲፓርትመንት ላይ ከቤዚክ የሆኑ ጀነራል ኖሌጅ ከምንላቸው ከሂሳብ፣ አማርኛ፣ አካባቢ ሳይንስ እነዚህን ከመሳሰሉ ትምህርቶች በተጨማሪ ፈንክሽናል ላይ ላይፍ ስኪል የምንለውን ትሬኒንግ እንሰጣቸዋለን። ይሄ ላይፍ ስኪል ምንድን ነው? ሪል ላይፍ ላይ ሲወጡ ራሳቸውን እንዴት ነው ሃይጂናቸውን መጠበቅ የሚችሉት? ፋሚሊ ሰፖርት እንዴት ማድረግ ይችላሉ? ወደ ውጭ ሲወጡ ኮሚኒቲው ጋር እንዴት ነው መግባባት የሚችሉት የሚሉትን አይነት ስልጠናዎች እንሰጣቸዋለን። እነዚህን ስልጠናዎች ስንሰጣቸው ደግሞ ቴዎሬቲካል ሳይሆን ፕራክቲካል በሆነ አቅማችን በፈቀደ መልኩ ማቴሪያሎችን እያዘጋጀን ነው የምንሰጣቸው ማለት ነው። ከዛ በኋላ ሻገር ሲል ደግሞ ቮኬሽናል የምንለው ክፍል አለን። እዚህ ላይ ያሉ ልጆች ከ18 ዓመት በላይ እድሜያቸው የሆኑ ልጆች ናቸው ይህንን ስልጠና የሚወስዱት። ምንድን ነው ስልጠናው የሚያካትተው? አንደኛ ጋርድኒንግ፣ ቬጅቴብል ጋርድኒንግ፣ ይሄ የጓሮ አትክልቶችን መሰረት ያደረገ ስልጠና አለን። ሌላ የሻማ ስራ ስልጠና አለን። ሃንድ ክራፍቶችን እነዚህ የተለያዩ ጥልፎችን እንዲሰሩ የምናደርግበት ሌላ ዲፓርትመንት አለን። እንደገና እዚህ ቮኬሽናል ላይ ደግሞ በደንብ ፎከስ የምናደርገው በተጨማሪ ደግሞ አሁንም ላይፍ ስኪል ትሬኒንግን ነው። ላይፍ ስኪል ትሬኒንግ ምንድን ነው? ቅድም እንዳነሳሁት ማለት ነው የተለያዩ ነገሮችን ያካትታል። ለምሳሌ አሁን ባንክ ሲሄዱ ልጆች እንዴት ነው እራሳቸው ራሳቸውን ችለው ከአሉት እዛ ካሉት ሰራተኞች ጋር ተግባብተው አገልግሎት አግኝተው መውጣት የሚችሉት፣ ትራንስፖርት እንዴት መጠቀም ይችላሉ፣ መንገድ ሲሄዱ እንዴት ማቋረጥ ይችላሉ፣ የሚሉትን ነገሮች በደንብ እንሰጣቸዋለን ማለት ነው። ልክ እንደ ቲፒካል የሆኑ ልጆች ከሚወስዱት ትምህርት እኩል ለኩል እነዚህም ልጆች ማግኘት አለባቸው በሚል እነዚህ አይነት ስልጠናዎችን እንሰጣለን ማለት ነው። በዚህ ተቋም ውስጥ እነዚህ ልጆች የሚያገለግሉ አንችንም ጨምሮ ማለት ነው፣ የተለየ ስልጠና ወስዳችሁ ነው ወይስ ዝም ብሎ በተለያየ ሙያ ዘርፍ ላይ ያሉ ናቸው? እነዚህ ልጆች እያበቁ እያገለገሉ ያሉት፣ ምክንያቱም ልጆቹን ለማብቃትም የተወሰነ የራሱ የሆነ የሙያ አካሄድ ያስፈልገዋል፣ እና በምን አይነት ዘርፍ ላይ ያሉ ናቸው? የተለየ ስልጠና ያገኙ ናቸው ወይ? እዚህ ውስጥ እያገለገሉ ያሉት እኛ ጋር ያሉን መምህራኖች መጀመሪያ፣ ያው እንደ ኢትዮጵያ የልዩ ፍላጎት መምህር መምህርን ማግኘት ትንሽ ቻሌንጂንግ ነው፣ ከበድ ይላል። እና ያሉን እኛ ጋር ያሉን መምህራኖች ከተማሪዎቻችን ከመገናኘታቸው በፊት ራሱን የቻለ ስልጠና ይሰጣቸዋል። ዳውን ሲንድረም ምንድን ነው? ከዳውን ሲንድረም ጋር የተወለዱ ልጆች ተጓዳኝ የጤና እክሎች አሏቸው እና እነዚህ ተጓዳኝ የጤና እክሎች ምንድናቸው? በክፍል ውስጥ ምን አይነት ቢሄቪየሮችን ወይንም ባህርያቶችን ሊያመጡባቸው ይችላሉ? ከምን አይነት ነገር አንፃር ነው ማስተማር የምንችለው? ምን አይነት ቴራፒስ መስጠት አለብን? የሚሉትን ነገሮች ትሬኒንግ ይወስዳሉ። ስልጠና ወስደውን ሁሉም ወደዚህ ሲቀላቀሉ የሚቀላቀሉት እና እና እዛ ጋር በትሬኒንግ የወሰዱትን ደግሞ እዚህ ጋር ልጆቹን ሲያገኙ በተግባር እያሳዩ ይሄዳሉ ማለት ነው። እንደው ዲቦራ ፋውንዴሽን እንዲሁ ከልጅነታቸው የዳውን ሲንድሮም ተጠቂ የሆኑ ልጆችን ነው ወደዚህ የሚያመጣ ወይስ በአዋቂነት ደረጃ ላይ ያሉ ነገር ግን ዘግይተው ይሄን ተቋም ያወቁ አዋቂ እድሜ ላይ ያሉ ሰዎች ዲቦራ ፋውንዴሽን መግባት ይችላሉ? ዲቦራ ፋውንዴሽን የሚቀበለው መጀመሪያ ምንድነው፣ በሕክምና ማስረጃ ከዳውን ሲንድረም ጋር የተወለዱ ልጆች መሆናቸውን ከአራስ ጀምሮ አሉ። የተመዘገቡ ዳታ ቤዛችን ላይ ወደ 1900 የሚደርሱ ልጆች አሉ፣ የተመዘገቡ እና ምንድነው ከዳውን ሲንድረም ጋር መወለዳቸው የሚያሳይ የሕክምና ማስረጃ ካላቸው ማንኛውም ሰው መጥቶ ልጁን ማስመዝገብ ይችላል። ምንድነው እኛ የምናደርገው ማረጃውን ፎቶግራፍ እና የወላጅ ፎቶግራፍ እንቀበል እና ሄድ ኦፊሳችን አለ፣ እዛ ዳታ ቤዝ ላይ ይመዘገባሉ። ከዛ በኋላ ሊሰጡ የሚችሉ ለነሱ ማግኘት አለባቸው የምንላቸውን እንዳለ እርዳታዎችም ሊሆን ይችላል፣ ትምህርቶችም ፕሮቫይድ እናደርግላቸዋለን ማለት ነው። እዚ ያው እንትን ቀድ በመሃል ላይ ያወቀ ምናምን ብቻ ሳይሆን ከህፃንነቱ ጀምሮ የተወለዱ ክትትልም የሚያደርጉ አሉ እዛ እኛ ጋር ማለት ነው እስከ 18 በላይ እስከሆኑ ልጆች እንቀበላለን ምንም ሪስትሪክሽን አናደርግም ማለት ነው መልካም ፋውንዴሽኑ ከሌሎች የውጭ አለም አቀፍ ተቋማት ጋር የሚሰራቸው ስራዎች አሉ ወይ ምን አይነት እርዳታዎችን ያገኛል ወይስ እንደዚሁ በራሳቸው ጥረት ነው ይሄን ተቋም አገልግሎት እንዲሰጥ እያደረጉ ያሉት አዎ ያው እንደ ኤንጂኦ ስናስበው አሁን ከዳውን ሲንድሮም ጋር ተያይዞ ይሄ የመጀመሪያው ፋውንዴሽን ነው። ሌሎች አሉ። ከኢንተሌክቹዋል ዲሳቢሊቲ ስንል ብዙ ዘርፍ ነው ያለው እና ኦቲዝም ላይ የሚሰሩ ሌሎች አሉ። ግን ዳውን ሲንድሮም እንደ ሀገሪቷም አዲስ ነው። ገና እንትን እያለ ነው እና ከሎካል ኤንጂዎችም ጋር ከውጭም ካሉ ኤንጂዎች ጋር ለመስራት በጣም ጥረት እየተደረገ ነው። ሰፖርት የሚያደርጉንም አሉ ብዙ በህክምናውም ዘርፍ ከኛ ጋር ኮላቦሬት አድርገው የሚሰሩ አሉ። አንዳንድ ህክምናዎች ሲያስፈልጉን ዲያግኖስ የሚደረጉባቸው ነገሮች፣ ምርመራ የሚያስፈልጋቸው ነገሮች ሲኖሩ ሪፈር የምናደርጋቸው እና እነሱ ደግሞ በነፃ ልጆቹ አክመው ውጤታቸውን የሚልኩልን አሉ። በማቴሪያል ደረጃ ሰፖርት የሚያደርጉን አሉ። ግን ያ ማለት ይሄውንም በቂ ነው ማለት አይደለም። በጣም ገና ብዙ ይቀራል። ምክንያቱም አሁንም ያልወጡ ልጆች አሉ፣ በጣም እቤት ተደብቀው ያሉ ልጆች አሉ እና እነሱንም ለማገዝ አሁንም ያለንበትን አላማ አስቀጥለን ለመቆየት አሁንም ብዙ ሰፖርት ያስፈልገናል። መልካም ወደዚህ ተቋም ልጆቻቸውን ለማምጣት ዲቦራ ፋውንዴሽንን በምን መልኩ ነው ወላጆች የሚያገኙት? ምን አይነት ሜቶዶች አሉ? በተለይ በሶሻል ሚዲያ ፕላትፎርሞች አላችሁ በምንድን ያላችሁት? እናንተን ለማግኘት ወላጆች ምን አይነት መንገድ መጠቀም አለባቸው? አሁን በዚህ ባለንበት ጊዜ ላይ ተደራሽ የሚሆነው ሞር ሰው ጋር በሶሻል ሚዲያ ነው። ቲክቶክም አካውንት፣ ፌስቡክም፣ ሁሉም አይነት አካውንት ኢንስታግራምም አለን። በዛ መረጃን ማግኘት ይችላሉ። አሁን ደግሞ የምናዘጋጃቸው ኢቨንቶች አሉ የተለያዩ ኢቨንቶች፣ በዛ ላይ በመሳተፍም ማግኘት ይችላሉ። በብዛት እኛ ጋር እየመጡ ያሉት ወላጆችም ደግሞ እንደዚህ ሚዲያዎች ሲመጡ እንደዚህ ራሳችንን ስናስተዋውቅ እንትን ሚዲያ ላይ አይተናችሁ ነበር እያሉ ነው በብዛት እንትን የሚሉት እና ብዙ አይነት የሶሻል ሚዲያ አማራጮች ስላለን በዛ ማግኘት ይችላሉ። ምን ያህል የተማሪ ብዛት አላችሁ? እዚህ ውስጥ ምን ያህል ልጆች አሉ? ልጆች ውስጥ የሚያገኙት ሰርቪስ እዚህ ውስጥ በተለይ አሁን ትምህርት ጨርሰው ሲወጡ ወደ ቤታቸው የሚሄዱት በዚሁ የሚሰጣቸው ሰርቪስ ነው። የወላጆች ሚና በዚህ ተቋም ውስጥ ምንድን ነው? በአጠቃላይ እንደ ዳታ ቤዛችን ስናየው ከ1900 ተማሪ ተመዝጋቢዎች አሉ። አካዳሚያችን ላይ ግን እስከ 250 የሚደርሱ ተማሪዎች አሉ፣ ከኪንደር ጋርደን ጀምሮ እስከ ቮኬሽናል ማለት ነው። እነዚህ ልጆች ምንድን ነው ከመገናኛና ከሲቪል ሰርቪስ የሚነሳ ከአዲስ አበባ መስተዳደር ጋር በመነጋገር ያዘጋጁልን ሰርቪስ አለ። ሁለት ሰርቪሶች አሉ። ከመገናኛ እና ከሲቪል ሰርቪስ ተነስቶ ልጆቹን እየሰበሰቡ የሚመጡ ሰርቪሶች አሉ። ሌላ ሁለት ደግሞ በወላጅ ኮሚቴ አማካኝነት የተዘጋጁ ሰርቪሶች አሉ እና ልጆች ትምህርታቸውን ለመከታተልም ትምህርታቸውን ጨርሰው ሲሄዱ በደህንነቱ በተጠበቀ መልኩ ነው ቤተሰቦቻቸው ጋር የሚደርሱት ማለት ነው። የቤተሰብ ሚና ላልሽው ቤተሰብ እዚህ ልጁን አምጥቶ ሲያውል በጣም እጅግ በጣም ደስተኛ ነው። ምክንያቱም በብዛት ከእንደዚህ አይነት እንትን ጋር የተፈጠሩ ልጆች የተወለዱ ልጆች ስታያቸው አንድ ኢኮኖሚካሊ በጣም ለስ የሆኑ ፋሚሊ ናቸው ወይም ሰፓሬትድ የሆኑ ባልና ሚስቶቻቸው የተለያዩ እና እስትራግል እያደረጉ ነበረ። እናቶቻቸው በተለይ በብዛት ስራም አይሰሩም፣ እንደዚህ አይነት ነገር እና ልጆቹን ግን እዚህ አምጥተው ሲያውሉ እነሱ ትምህርት ከማግኘታቸው በተጨማሪ ለእነሱም የስራ እድል ነው እየተፈጠረላቸው ያለው። ሰርተው መግባት ይችላሉ፣ ልጆቻቸው ትምህርት ቤት ወጥተው እስኪመለሱ ድረስ ማለት ነው። እና ፋሚሊ እዚህም የሚያደርገን በደንብ ሰፖርት ያደርገናል። ስብሰባም ስንጠራቸው ይመጣሉ። እንደዚህ ችግኝ ተከላዎች ምናምን ባሉ ጊዜ ስንጠራቸው በጣም በደስተኝነት ነው የሚመጡት። መልካም እንደው ጠቅላላ አድርገሽ የዲቦራ ፋውንዴሽን ለወደፊት ሊሰራቸው ያቀዱ ስራዎች ምንድን ናቸው? ምን አዲስ ነገሮችን እንጠብቅ? ቀጣያው መምጣታችን ስለማይቀር ማለት ነው። ዲቦራ ፋውንዴሽን አሁን ምንድነው፣ ከትምህርት ባሻገር ልጆቻችን ራሳቸውን ችለው ራሳቸውን፣ ቤተሰባቸውን ጠቅመው ሀገር እንዲጠቅሙ ነው የምንፈልገው። ተምረው ብቻ ቁጭ እንዲሉ አይደለም። ለዚህ ማሳያ ይሆናል ብዬ የማስበው በመገናኛ ከክፍለ ከተማ ባዘጋጀልን ሱቅ ላይ የሚሰሩ ልጆች አሉን። እነዚህም ልጆች እዚሁ እኛ ጋር ትሬኒንጋቸውን ስልጠናቸውን ወስደው አሁን ደሞዝተኛ ሆነው ፋሚሊያቸውንም እያገዙ ራሳቸውንም እየረዱ ይገኛሉ። በዚሁ በዳውን ሲንድሮም ተጠቃሚ ናቸው፣ ከዳውን ሲንድሮም ጋር የተወለዱ ልጆች ማለት ነው። እና ስለዚህ የእኛም አላማ ምንድን ነው? ዋናው አላማው ልጆቹ ራሳቸውን ችለው መኖር ይችላሉ የሚለውን ነገር ማሳየት እና እውነት እንደሆነም ደግሞ በተግባር ማሳየት ነው። ስለዚህ አሁን ቮኬሽናል ላይ የወሰዱትን ትሬኒንግ ከጨረሱ በኋላ ከተለያዩ መንግስት ተቋማት፣ ከግል ድርጅቶች ጋርም በመነጋገር ስራ የሚያገኙትን ኦፖርቹኒቲ መፍጠር ነው። ምክንያቱም እንዲሁ ተምረው ብቻ በቃ ጨርሰዋል ተብሎ እቤት መቀመጥ ስለሌለባቸው ማለት ነው። ስለዚህ ከዚህ በላይ መቀበል አቅም ይኖረናል ብዬ አስባለሁ። ወደፊት ለብዙ ቤተሰቦች ተደራሽ መሆን እንችላለን፣ መልካም ነገር እንሰራለን ብዬ አስባለሁ። በጣም አመሰግናለሁ። አመሰግናለሁ። መጀመሪያ እናመሰግናለን ጊዜሽን ስለሰጠሽን። ራስሽን አስተዋውቂን በዲቦራ ፋውንዴሽን ውስጥ የስራ ድርሻሽ ምንድን ነው የሚለው ነው። በዛው ስሜ ዶክተር ህይወት ገበየሁ ይባላለሁ። እዚህ በዲቦራ ፋውንዴሽን ውስጥ እንደ ሜዲካል ኮኦርዲኔተር እሰራለሁ። በሙያይም እንደ ጠቅላላ ሐኪም ወይም ጀነራል ፕራክቲሽነር ሆኜ በመስራት ላይ ይገኛለሁ እዚህ ጥሩ እንግዲህ የዳውን ሲንድረም ቀንን አስመልክቶ በየዓመቱ የዲቡራ ፋውንዴሽን ፕሮግራሞችን ያዘጋጃል። አብዛኛው ሰው እንግዲህ ብዙም በዳውን ሲንድረም ዙሪያ ግንዛቤው አነስ ይላል። በዚህ በዳውን ሲንድረም እና በኦቲዝም መካከል ያለውም ልዩነት ብዙ ጊዜ በሰዎች ዘንድ ግልጽ አይደለም እና እንደው ዳውን ሲንድረም ማለት በራሱ ምን ማለት ነው? ከኦቲዝም ጋርስ አንድ አይነት ነው ወይስ ልዩነት አለው የሚለውን ናግኝ ኦኬ በመጀመሪያ ዳውን ሲንድሮም ምንድን ነው የሚለው ስንመጣ ከቶፒኩ ዳውን ሲንድሮም ማለት በተፈጥሮ ይሄ በክሮሞዞማል ዲስኦርደር ወይም በዘረ መልቁጥር መዛባት የሚመጣ የጤና እክል ነው። ይህም ስንል እያንዳንዱ ሰው በተፈጥሮ 23 23 ጥንድ የሆኑ በአጠቃላይ 46 ክሮሞዞሞች አሉ። ይሄ ማንኛውም ሰው ላይ የሚገኝ ነው። ዳውን ሲንድሮም ላይ ግን ስንመጣ ይሄ የዘረ መልቁጥሩ ወይም ይሄ ክሮሞዞም 46 መሆኑ የነበረበት 47 ሆኖ ይገኛል። እና እነዚህ ዳውን ሲንድሮም ያላቸው ልጆች ይሄ የክሮሞዞም ቁጥር መዛባት የተለያየ የፌሻል ፊቸርስ ወይም የተለያየ የጤና እክል ያመጣባቸዋል። እና ይሄ በተፈጥሮ የሚመጣ የዘረመል ቁጥር መዛባት ነው። በዳውን ሲንድሮም የተጠቃ ሕፃን ልጅ ከተወለደ በኋላ ነው የሚታወቀው ወይስ እናቶች ሕክምና ክትትል በሚያደርጉበት ጊዜ የሚያሳዩት የተለያየ በተለይ በአርትራ ሳውንድ ምርመራ አካባቢ ላይ የተለየ ሐኪሞች ሊያውቁት የሚችሉት ምልክት አለ አለ። እሱ ከመወለዳቸው በፊት ስክሪኒንግ በሚደረግበት ጊዜ በአልትራሳውንድ ወደ ሴከንድ ትራይሚስተርም ሲመጡ አይደር በአልትራሳውንድ ወይም ይሄ ኖካል ቴስቲንግ የሚባላለ የአንገት አካባቢ ያለው ቆዳ ጋር ያለው ፍሉድ አማውንት ቼክ ይደረጋል እና በዛ ቼክ ተደርገው ፅንሶ ዳውን ሲንድረም አለበት የሚለውን ኮንፈርም ማድረግ ይቻላል። በተጨማሪም ከእናት የደም ምርመራ ተደርጎ ያለውን ኤችሲጂ የሚባል ሆርሞን አለ እሱም ሆርሞን ቼክ በማድረግ ከእንደገና በተጨማሪም በአልትራሳውን ቼክ አድርገን እነዚህ ቅድም እንዳልኳቸው ክሮሞዞም መዛባቱ የሚያመጣው የራሳቸውን ፌሻል ፊቸርስ አላቸው እና እነሱን በማየት ፅንስ ገና ሳይወለድ በፊት ኮንፈር፣ ማድረግ ይቻላል ማረጋገጥ ይቻላል ዳውን ሲንድሮም እንዳለበት። ከተወለደ በኋላ ደግሞ የአንድ ጤና ባለሙያ በማየት ፊዚካል ኤግዛሚኔሽን የምንለው በማየት በቼክ ማድረግ ይችላል። ይህም ስንል ዳውን ሲንድሮም ያለባቸው ልጆች ካስተዋላችሁ ተመሳሳይ የፊት ገጽታ አላቸው። ጠፍጣፋ የአፍንጫ ብሪጅ አላቸው። የአይናቸው ቀዳዳ ትንሽ ወደ ላይ ከፍ የማለት ባህሪ ያለው፣ ጆሯቸው ወደታች ወረድ ያለ ነው። ቁመታቸው አጭር ነው። እጃቸው ወፋፍራም እና ጫጭር ነው። ኢቭን የእጃቸው ፓልማ አሁን የእኛ እጅ መስመር በየአቅጣጫው አይደለም የሄደው እነሱ ጋር እንዲቀጥ ያለ ቀጥ ያለ መስመር ማየት እንችላል እና እነዚህ እነዚህም የፊዚካል ካራክተሪስቲኮች ወይም የሚገልጹ የሰውነት ገጽታዎች በማየት ወይም ዳይግኖስ ወይም ማረጋገጥ ይቻላል ያ ህፃን ዳውን ሲንድሮም እንዳለበት ማለት ነው። ጥሩ ብዙ ጊዜ አሁን የጠራሻቸውን አይነት ገጽታ ያላቸውን ልጆች ስንመለከት አብዛኞቻችን ቶሎ ብለን ኦቲዝም ነው የኦቲዝም ተጠቂ ነው ነው የምንለው እንጂ ዳውን ሲንድረም ነው የሚለው ነገር ማንም አያውቀውም? እንደው ኦቲዝም ልጆቹ ላይ የሚያሳየው የተለየ ፊውቸር አለ ወይስ ደግሞ የተለየ የህመም አይነት ወይም ደግሞ በምን የሚመጣ ነው ኦቲዝሙ እንድንለያየው ስለፈለግኩ ነው ብዙ ሰው ኦቲዝም ነው ነው የሚለው እንጂ ዳውን ሲንድረም ነው የሚል ነገር የለም ሁለቱ ያላቸው ልዩነት ምንድን ነው ትክክል አሪፍ ጥያቄ ነው። ኦቲዝም ስፔክትራም የምንለው እንደ ዳውን ሲንድሮም አይቶ ማወቅ አይቻልም። ልዩ ትልቁ ልዩነትም አንድ እሱ ነው። ዳውን ሲንድሮም እና ኦቲዝም ስፔክትረም ዲስኦርደር ሁለት የተለያዩ ነገሮች ናቸው። አንድ አይነት አይደሉም። በእርግጥ ሁለቱም ጋራ የአእምሮ እድገት ውስንነት አለ። የሚያመሳስላቸው እሱ ፊቸር አላቸው። ግን ዳውን ሲንድሮምን ልጅ አሁን አይተን ቅድም እንደተናገርኳቸው ይሄ የአፍንጫቸው ፍላት መሆን የአይናቸው ቀዳደዋ አከፋፈጥ የምላሳቸው ትልቅ መሆን እነሱን እነሱን አይተን ይሄ ልጅ ዳውን ሲንድሮም አለበት የሚለውን ጃጅ ለማድረግ እንችላለን። ኦቲዝም ጋር ስንመጣ ግን እንደዚህ አይደለም። ኦቲዝም ስፔክትረም የምንለው በማየት መግለጽ አይቻልም። በማየት ይሄ ልጅ ኦቲስቲክ ነው የሚል ዳያግኖሲስ መፍጠር አንችልም፣ ምክንያቱም እንደዚህ አይደለም። የሚያመሳስላቸው የአምሮ እድገት ወስንነት ቢኖርም አይቶ መግለጽ አይቻልም። ኦቲስቲክ ስፔክትረም የምንለው ስፔክትረም የሚባሉን በጣም ዋይድ የሆነ የተለያየ ሬንጅ ኦፍ ዲሳቢሊቲ ስላለው ነው። የአምሮ እድገት ወስንነት ይገጥማቸዋል። የሚያሳዩትን ጸባይ አንጻር ከዳውን ሲንድሮሞች ጋር ስናስተያየው የተለያየ ነው አሁን ብዙ ጊዜ የዳውን ሲንድሮም ልጆች ከሌሎች ልጆች ጋር ወይም አዲስ ሰው ሲተዋወቁ በጣም በደስታ ነው የሆነ በፍቅር ነው፣ በደም የሚቀላቀሉት ለአዲስ ሰው ወይም ለስትሬንጀርስ ለመተዋወቅ ከባድ አይደለም ለነሱ። ሶሻል ላይፋቸውም በጣም ሞር ኢንተራክቲቭ ነው። ወደ ኦቲስቲክ ልጆች ጋር ግን ስንመጣ ሞርክ ብቻቸውን ወይም ግለኝነትን ይመርጣሉ። ብቻቸውን መሆን ይሻላቸዋል። አዲስ ሰውም ለመተዋወቅ ወይም ለመልመድ ሞር ዲፊካልት ነው፣ ሞር ይቸገራሉ። እነሱ ልጆች ከጸባይ አንጻር ያለውን ስናይ ማለት ነው የአእምሮ እድገት ውስንነትንም ስናይ በዛው ደረጃ ይለያያል። ከማይልድ እስከ ፕሮፋውንድ ምንል ይሄም አንዳንዱም በደንብ ራሳቸውን መግለጽ የሚችሉ በደንብ ስሜታቸውን መግለጽ የሚችላሉ፣ በተቃራኒው ደግሞ በተመሳሳይ በደንብ ይሄ የአእምሮ እድገት ውስንነት በጣም ያለባቸውም አሉ። ኦቲዝም ጋርም ስንመጣ እንደዛ ነው። የተለያየ ጸባይ፣ የተለያየ አቢሊቲ ነው የሚያሳዩት። እና ሞር ቅድም እንደተናገርኩት ይሄ ግለኝነት ብዙ ጊዜ በቃ ድምፅ ምናምን ሲሰሙ በጣም የመረበሽ አይነት፣ በሚነጋገሩበት ጊዜ እንዲህ አይ ኮንታክት ሜንቴን ማድረግ አሁን የኦቲስቲክ ልጆች ላይ ሞር የምናየው ጸባይ ነው። ዳውን ሲንድሮም ጋር ግን ስንመጣ እነሱ ሞር ኢንተራክቲቭ ናቸው። ሙዚቃ ይወዳሉ፣ ጭፈራ ይወዳሉ፣ ከአዲስ ሰው ጋራ በደንብ የመዋሃድ ጸባይ ያሳያሉ። እና ይሄ እንዳልሽው አይቶ እንትን አንድ ልጅ ማይተን ወይ ይሄ ልጅ ኦቲስቲክ ነው ብለን መግለጽ አንችልም፣ ወይም ዳይግኖስ ማድረግ አንችልም። እንደምታወቂው እንግዲህ እኛ ሀገር በዚህ ዘርፍ ብዙም እየተሰራበት አይደለም። እንግዲህ ያሉ ዲቦራ ፋውንዴሽን በብዛትም እንደዚህ የሚዲያ ከቨሬጅም የሚሰጠው ለሌላውም ኖሃው እንዲኖሩ ነው። በተለይ ደግሞ እኛ ማህበረሰብ ውስጥ ከእርግማን ጋር ተያይዞ የሚመጡ ነገሮች ይነሱበታል። ለየት ያለ ተፈጥሮ ለየት ያለው ባህሪ ያለው ልጅ ቤት ውስጥ ሲወለድ ከእርግማን ጋር ከቤተሰብ ጣጣ ጋር የማያያዝ ነገር አለው እና እንደዚህ አይነት ግንኙነቶች ሙሉ ለሙሉ የለውም ብለን መደምደም እንችላለን በሰው አመለካከት ግልጽ እንዲሆን። ምክንያቱም እንደዚህ የተዛቡ አመለካከቶች አሉ በማህበረሰብ ውስጥ። አዎ ትክክል ነሽ። በጣም እንደዚህ መገለል ይታይባቸዋል፣ በቤተሰብ መወቀስ፣ ይሄ የፈጣሪ ቁጣ ነው ብሎ የመደምደም እንትን አላቸው። እሱ ግን ትክክል አይደለም። ምንም ከፈጣሪ ቁጣ ጋር የሚያገናኘው ነገር፣ በእርግጥ ይሄ የተፈጥሮ ክስተት ነው። በቃ እኛ ጋር አርባ ስድስት ክሮሞዞም እንዳለ እነሱ ጋር አርባ ሰባት ሆነው ተባዛ በቃ የዛች የመጨመር ጉዳይ ነው እንጂ ሌላ ምንም ነገር አይደለም። በእርግጥ ጄኔቲክ ፋክተሮች የምንላቸው ይሄ በሕክምናው ፊልድ ስንመጣ ፋክተር የሚደረጉ ምክንያቶች አሉ። አሁን የእናት እድሜ መጨመር ተብሎ ፋክተር ይደረጋል። በእርግጥ እሱን የሚል ኤግዛክት ባይሆንም ካየናቸው ስተዲዎች ከሚደረጉ ጥናቶች ላይ ፋክተር የተደረገዋል በቤተሰብ በዘር ውስጥ እንደዚህ ካለ ኮዝ መደረግ ምክንያት አለው ግን እንደዛ ማለት ይሄ ልጆቹ አቢሊቲ የላቸውም ችሎታ የላቸውም ማለት አይደለም እና ሰውም ከዛ ጋር ስለሚያገናኙ ይመስለኛል ሶሳይታችንም ከዚህ በዚህ ፊልድ አኳያ ብዙ እውቀት ስለሌለውም ይመስለኛል ይሄ ተሳሳት አመለካከት የመጣው ግን ከልጆቹ ጋር ዋን ኦን ዋን ኮንቨርሴሽን ሲኖራቸው ወይ አብረው ቢውሉ ያሉ ያላቸው ችሎታ ነገሮችን የሚያዩበት የተለየ የራሳቸው ሁሉ ታለንት አላቸው እና እሱን ፖቴንሻላቸውን ካለማወቅ የመነጨ ይመስለኛል። እና በርግ ምንም የፈጣሪ እርግማን ሆኖ አይደለም። ጥሩ በዲቦራ ፋውንዴሽን ውስጥ እንግዲህ በሕክምና ዘርፍ በዚህ እነዚህ ልጆች በማገልገል ላይ ነው ያለሽው እና እነዚህ ልጆች ምን አይነት የሕክምና አገልግሎት ነው እዚህ ተቋም ውስጥ እዚህ ማዕከል ውስጥ የሚያገኙት? ምን አይነት ሕክምና ነው? በሕክምና ውስጥ የተለየ ለውጥ አምጥተው የተሻለ ደረጃ ላይ ያሉ ልጆችን በተለይ በመጣሽበት ሂደት ውስጥ ያየሽው ሰርተሽም ለአንቺ ሳቲስፋክሽን የሰጠሽ አለ ወይ? አለ። አዎ እነዚህ ልጆች አሁን እንዳልኩሽ የክሮሞዞም የዘርመር ቁጥር መዛባት ነው። እየተናገርያለ አይደለ እሷ የዘረመል ቁጥር መዛባት የራሱ የሆነ ጤና እክል እንዲያመጣባቸው ያደርጋቸዋል። አብዛኞቹ የሆርሞን ችግር አለባቸው። ሞስኮ መሊዳ የሚጠቀሱ የልብ ኬዝ አለባቸው። አብዛኞቹ እንዳልኩት የአእምሮ እድገት ውስንነት አለባቸው እና ይሄ ከትንሹ ነው። ብዙ የጤና እክል ይገጥማቸዋል እና እሱም ሜንሊ እሱም ሜንሊ ማኔጅ በማድረግ ላይ ነው የምንሰራው። ይሄ ተጓዳኝ የሆኑ የጤና እክሎች ስላሏቸው ኮንስታንት የሆነ ክትትል ያስፈልጋቸዋል። ፎሎ አፕ ያስፈልጋቸዋል። ዚህ ደግሞ አሰስ አድርጋለሁ ፎሎ አድርጋለሁ። ምርመራ የሚያስፈልጋቸው ወደ ምርመራ ልካለው። አንዳንዱ የሚጥል በሽታ ያለበትም አለ እሱን ማኔጅ እናደርጋለን። በተጨማሪም ደግሞ ይሄ የልብ ችግር ወይም የካርዲያክ ዲፌክት ብዙዎቹ አለባቸው እና እነዛ ከሌላ ፋውንዴሽን ጋር አብሮ በመስራት ህንድ ድረስ ወስደን አሳክመን መልሰናል። ባለፈው የዛሬ ሁለት ወር በፊት ያደረግነው ሁለተኛ ሚሽናችን ነበርና ስድስት ልጆች ወስደን ይሄ ሰርጀሪ ላይፍ ሴቪንግ ሰርጀሪ ነበራቸው። እሱ ተሰርቶ ተሽሏቸው አሁን ወደ ትምህርት ቤት ሁሉ ተመልሰዋል። እና ይሄ ከጤና አንጻር ያለውን ፎሎ በማድረግ ከቤተሰብ ጋር ኮሚኒኬት የማድረግ የአእምሮ እድገት ውስንነትም ካላቸው የሆነ መልቲ ዲስፕሊናሪ ቲም ነው የሚያስፈልገን፣ እና ከስፔሻል ኒድስ ኤክስፐርቶች ጋራ ፊዚዮቴራፒስቶች አሉ፣ ሳይኮሎጂ ኤክስፐርቶች አሉ። እና ከእነሱ ጋር በመነጋገር ይሄ ልጅ ምን አይነት ትሪትመንት ነው የሚያስፈልገው፣ ይሄ ልጅ ምን አይነት ክትትል ነው የሚያስፈልገው እያለ በመነጋገር አዘቲም አብረን እንሰራለን። በተጨማሪም ደግሞ ሪፈር ማድረግ ያለብንም ከጸባይ አንጻር ይሄ ነገር የሚስተካከል ነው፣ መድኃኒት መጀመር አለበት የለበትም የሚለውን በመነጋገር እርስ በርስ ቼክ እያደረግን ልጆቹ ላይ የምናየም ለውጥ ማል ና ከእየሰራን ያለ ነው እሱን ነው በጣም አሪፍ። እንደ አንድ የጤና ባለሙያ እንደዚህ ስፔሻል የሚያስፈልጋቸውን ልጆች በተለይ ደግሞ በማህበረሰቡ የሚገለሉ ጫና የሚደርስባቸውን ልጆች ማገልገል እንደ ባለሙያ ምን አይነት ሳትስፋክሽን ነው የሚሰጥሽ ለአንቺ? በጣም ደስ የሚል ስሜት ነው ያለው። እንዳልኩሽ በጣም አፌክሽኔት ናቸው ልጆቹ፣ በጣም ፍቅር የሚሰጡ ልጆች ናቸው። እና እነሱ ማገልገል መቻል በጣም ደስተኛ ነኝ። እዚህም የራሴን ሮል ደግሞ ኢምፓክት መኖሩን ሳይ በጣም ያስደስተኛል። እና ልጆቹ በጣም ፖቴንሻል ያላቸው ልጆች ናቸው። ኮሌክቲቭሊ ደግሞ ይሄ ከጤና ዘርፉ ሶሳይቲውን መርዳት የሚችልበት ኦፖርቲኒቲ አለና እነሱ የሚጠቀሙበት ላለ በጣም አሪፍ እናመሰግናለን ዶክተር ሱዛን ሳላ ባላለው በዲቦራ ፋውንዴሽን ውስጥ የስነ አእምሮ ባለሙያ ነኝ። ማርች ዊዝ ዲቦራ መጋቢት 14 ቀን በመስቀል አደባባይ ለአምስተኛ ጊዜ እናከብራለን። ዲቦራ ፋውንዴሽን ከተመሰረተ አምስተኛ ዓመቱ ነው። ስለዚህ አብረንም የዲቦራ ፋውንዴሽን አምስተኛ ዓመትንም እናከብራለን። እንዲሁም ደግሞ ግንዛቤ ማስጫበጫዎችን ዳውን ሲንድረም ምንድን ነው የሚለውን ነገር ለማስጨበጥ ለማህበረሰቡ ይሄን እንቅስቃሴዎች እናደርጋለን ማለት ነው። እንግዲህ በፕሮግራሙ ላይ የተለያዩ ፕሮግራሞችን አዘጋጅተናል። ከፍተኛ የመንግስት አካላት፣ ኢንፍሉዌንሰርስ፣ እንዲሁም ፐብሊክ ፊገርስ፣ የተለያዩ ቤተሰቦች ልጆች ይገኛሉ። እንግዲህ በዚህ ፕሮግራም ላይ ከስድስት ሺህ ሰው በላይ ይገኛል ብለን ተስፋ እናደርጋለን። ስለዚህ የዲቦራ ፋውንዴሽን አባል እንድትሆኑ፣ እንዲሁም ቤተሰብ እንድትሆኑ ስንል እንጋብዛቸዋለን። በዕለት ዕለት ልጆቻችን የተለያዩ የኤሮቢክስ እንቅስቃሴዎች፣ የቴኳንዶ እንቅስቃሴዎች እንዲሁም ደግሞ ባህላዊ ጭፈራዎችን እንዲሁም ሌሎችንም ፕሮግራሞች ስለሚያዘጋጁ እንድትሳተፉ እንላለን። የዚህ ዓመት ዓላማችን የሶሻል ሲስተማችንን ወይንም ደግሞ የድጋፍ ስርዓታችንን ኢምፕሩቭ እናደርግ ወይንም ደግሞ እናሻሽል ብለን ነው ነው ስለዚህ ጆይን በማድረግ ወይንም ደግሞ አብራችሁን በመሆን የዳውን ሲንድሮም ያለባቸውን ልጆች ወደ መድረክ የሚወጡበትን ድምፃቸው የሚሰማበትን ሁኔታዎች እንድናመቻችላቸው ስንል እንጋብዛቸዋለን። ተመልካቾቻችን በዲቦራ ፋውንዴሽን ተገኝተን የመጋቢት 14ቱን ኤቨንት አስመልክተ እንዲሁም ደግሞ አጠቃላይ የዲቦራ ፋውንዴሽን የሚሰጣቸውን አገልግሎት እንዲሁም ደግሞ የሚያስተምራቸውን ተማሪዎች በሙሉ ያለውን ሁኔታ ወደ እናንተ አድርሰናል። እንግዲህ መጋቢት 14 ቀን በመስቀል አደባባይ ተገኝታችሁ ከእነሱ ጋር ሁላችንም ማለት ነው ከልጆቻቸው ጋር ተጫውተን እነሱም የሚያቀርቧቸውን ዝግጅቶች ተመልክተን እንዲሁም ደግሞ ተቋሙንም መተን እየጎበኘን የአቅማችንን የሚቻለንን ሁሉ እያደረግን በገንዘብም በጉልበትም ከጎናቸው እንድንሆን በዚሁ ጥሪያችን እናስተላልፋለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። መልካም ምሽት።